ልታየው ነው። ሄኳ ከባድ ነገር ነው። በአጭሩ ስላምን የሚል አይመስለ። እንደውም አንድ ሰው ማስተማር አለበት፣ ማስተማር አለበት፣ ማወቅ አለበት፣ ማወቅ አለበት። በደንብ ስማ፣ ማወቅ አለበት፣ ማወቅ አለበት። እስልምናን አስተምሮ ልጅ ልጅ አንተ ላይ ሐቅ አለው፣ አንተም ልጅ ላይ ሐቅ አለ። አንተ ላይ ካለው ሐቆች ምንድን ነው? አንደኛው በተረቢያ በስነ ስርዓት ልታሳድገው ዘንዳ። ወመን የብተ ይር ልስላም ዲንን ፈላይ ይቁበለ ሚን ሆነ። ይሄ ህግ ነው። ከእስላሙና ውጭ ሃይማኖት የለም ብሎ አላ ይናገራል። ያ ደግሞ እንደዛ የለም ብሎ እንዳስብ ደግሞ አንተ ከልጅነቱ ኮትኩጣ ልታስተምሮ ይገባል። ይሄ እንዲህ ነው ልታስተምሮ ይገባል። ከዛ በኋላ ከተማረ በኋላ እንደዚህ አይነት አሳሰብ ካለው ለሱ ነው የሚሆነው። ምክንያቱም አንተ ላይ የሚመጣ ነገር የለም፣ ግን መጀመሪያ ተርቲቡ ማስተማር አለብህ። ሐቁን ሳሰጥ ቁርአኑን እንኳን ሳይማር ሐዲስ ሳይማር እኔ ሰላትን አስተምሮ ያለሁኝና እንደፈለክ ሆነ አይባልም። ልጁ ቢከፍር አንተ ነህ ተጠያቂ። እንኳን አባቶች ቀርቶ በዚህ ዘመን ላይ እንኳን ልጆች ቀርቶ አባቶቻቸው እንኳን በስነ ስርዓት በስነ ስርዓት የእስልምናን እያወቀ አይደለም። ገባህ? ማወቅ የሚባለው በአንተ ምን አይነት ደረጃ ነው? ማወቅ የሚባለው ምንድን ነው? ማወቅን መግለጽ ትችላለህ? አንተ እስላምን ማወቅ ማለት ምንድን ነው የሚለው መግለጽ ትችላለህ? ትችላለህ? ኸይር፣ እና እንደዛ ማለት ፈልጌ ሳይሆን ባጭሩ ነው የምነግርህ። ስለዚህ ዲነል ኢስላምን ልጅህን ልታስተምረው ይገባል። ልጅህ ከውቀት ድክመት ነፃ ፈቃድ ሰጥቼዋለሁኝ እና እንደፈለግህ እንሆናለሁኝ 18 ዓመት ከሆነ በኋላ ብለህ የምትሄድ ከሆነ ልጅህ ላይ ለሚመጣው ተጽዕኖ ሁሉ ተጠያቂው አንተ ነህ። በደንብ ስማ፣ ተጠያቂው አንተ ነህ፣ ተጠያቂው አንተ ነህ። ምክንያቱም ልጁን በስነ ስርዓት ዲን አስተምረው ላይ ስለአስተማርከው ካስተማርከው በኋላ ካስተማርከው በኋላ እንትን ካለ በኋላ አቅል ሰጥቶት አላህ ሱብሓነሁ ወተዓላ ወላ ተዝሩ ወዝሩ ወዝሩ ወኸራ ማንም ለማንም ኃጢአት አይጠይቅ። አንዳንድ ሰዎች እስልምናን የሚለኩበት መንገድ ስለማቀው ነው ደምቶ ካል የውቀት ደረጃ አለ፣ ዒልም አለ። ምንድነው ዒልሙ? አሁን እዚህ ከሚነና ስሜት በተሰው አለ ምን ያህሎቻችንን በደንብ ዒልም የሚናቀው የሚለው ነገር ጥያቄ ውስጥ ይገባልና ካንተ አንፃር ወስደህ እንዳታየው ይሄን ጉዳይ ከሸሪዓዊ ዒልም አንፃር ወስደህ ይሄው ከራሳ አንፃር እንዳታዩ። ከዛ በኋላ ግን ወመን ሻ ፈሊ ኡሚን ወመን ሻ ፈሊ ይኽፍር። ምንም የሚመለከት ጉዳይ አይደለም። አንተ ስጀምር አምር የለህም፣ ትእዛዝም የለህም። ከዛ አንፃር ይኸው። ስለዚህ እንደዛ ብታዩት መልካም። ላ እንግዲህ ከኔ የተሻሉ ሰዎች ባሉበት መናገር ትክራለ። ኢብሮ ቀጥል አይ በደንብ ነው የነገርከኝ። ደዛ ከላህ አትቀልደብን ኡስታዝ እንዴ! እሺ ቪዲዮውን ያው ስዘጋው ህዝቡ መሮጥ ጀመረና እሺ ቪዲዮውን ልክፈተው ለክፈተው። ቪዲዮ ስታክ ደግሞ ማድረግ ጀመረ። ምንድነው የምናደርገው? አይ ከፈተው። ኦኬ እኔ ላንተ ቪዲዮ እኔ ኔትወርኬን ማስተካከል አለብኝ ለወደፊት

በጣም ጥሩ እሺ ጂሰስ የሚለው አካውንት ሰላም ነው እንዴት አደርክ እንዴት ዋልክ እንዴት ነህ እስ ዩሱፍን አስገቡልኝ እባካችሁ ውስጥ ዩሱፍ የሚለውን አካውንት አስከቡልኝ ደና ነኝ አልহামዱሊላህ ደና ነህ ሰላም ነው አሎ አለን። እሺ እኔ ምለ እስቲ ዛሬ መጀመሪያ እስኪ አንተ ልጅ ጥያቄ አለ ጠይቀሽ አለኝ አለ እንዳታወርዱትሽ እንዳያወርዱ ሚውት ብቻ ሚውት ብቻ እንዳታወርዱት። እሺ ይቀጥል። ጥያቄ ጥያቄ ምለው አንተ አሁን ሙስሊም ነው እና እንዴት ነው ድን ታገኛለህ? አሁን እንዴት ነው ምትድነው? አሁን እሺ ምን አለ መሰለህ፣ አላህ በቁርአን ላይ በሱረቱ ል ሙእሚኑን ምዕራፍ 23 ቁጥር አንድ ላይ ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥ ምን ሆኑ? ነጻ ወጡ ነፃ ነፃ ወጡ። ስለዚህ አሁን አማኞች ነፃ ከወጡ አለቀ ማለት ነው ጨርሰናል እዚህ ጋር። ስለዚህ ነፃ እንወጣለን ሁላችንም። እሺ እሱ እስከሚመጣ ዩሱፍ

እሺ ጂሰስ እሺ ይሰማል። አሁን አሁን ይሰማል። አ ማለት እኔ ላንተ ማለት ፈለኩት። አሁን አንተ አላህ የምትለው አለ ሶ አላህ እኮ አንተ ህይወት የምታገኘው በኢየሱስ በኩል ካልሆነ በስተቀር እኮ በአላህ በኩል አታገኝ። አንተ ራስህ በኢየሱስ በኩል ህይወት አታገኝ። ማረጋገጫ አለኝ። ይናገኛል እኮ አሁን አላህም የከበር አለበት በየሱስ መጽሐፍ ላይ ነው የሚሰጠው። የትኛው መጽሐፍ ላይ ተሰጠኛል እስቲ የትኛው መጽሐፍ ላይ መጽሐፍ ቅዱስ ላይ ነው፣ እስቲ ጥቅስ ጥቀስና አስጠኝ ጥቅስ። አሁን ሐዋርያት ምዕራፍ ሁለት ላይ እስቲ። ይቅርታ ባይብል ይጋጫል። እኔ ባይብልን እንደ አምላክ ቃል አላለ አልጠቀሙም እና እርስ በእርሱ ስለሚጋጭ ባይብል የአምላክ ቃል ነው ብዬ አላለና፣ እንትራ ስድነት አታገኝም። ስለ ከዚህ ነው የተነሳሁት። እርስበርሱ በርሱ ይጋጫል። እብራሂም ለአንተ የምለው አሁን አንተ አላህን ስታከብር በኢየሱስ በኩል ነው ማክበር አለብኝ። ወርሺፕ ኢየሱስን ስታደርግ አላህ ይከበራል በዛ